ዘፍጥረት 15 ላይ ነው እኛ አዲስ ኪዳን ውስጥ አሕዛቦች እንደምንገባ የተነገረው። ስለዚህ ገላትያ 3 ቁጥር 11 ላይ እሱን ነው የጠቀሰው። አሕዛብ በእምነት ይጸድቃሉ ብሎ እግዚአብሔር ለአብርሃም ወንጌልን አስቀድሞ ሰበከለት ይላል። ስለዚህ የአብርሃም በረከት የዘፍጥረት 15ቱ በእምነት መጽደቅ ለእኛ ለአሕዛቦች በክርስቶስ ይደርስልን ዘንድ እንደዚያ ሆነዋል ማለት ነው። ስለዚህ የእኛ ለእኛ የተሰጠው ሌላም ትንሽ ላርቀውና ሕግ በሙሴ ነው የተሰጠው። ከዛ ጸጋና እውነት ደግሞ በማን ሆነ? በክርስቶስ ኢየሱስ ተሰጠን ነው ሆነ። ነው ምን ማለት? ከክርስቶስ ልደት 1500 ዓመታት ቀድሞ ሙሴ ነበረ። በእርሱ ምን ተሰጠ? ሕግ ተሰጠ። ተሰጠ የሚለውን ቃል እንዳትረሱ። ተሰጠ ሕግ ተሰጥቶ ነበርና ተሰጥቶ መሰጠት የሚለው ናት። ኢየሱስ ጋር ሲመጣ ደግሞ ምን ይላል? ጸጋና እውነት ግን በክርስቶስ ኢየሱስ ተሰጠን ነው ሆነ። ለምን ሆነናል ከተሰጠን እ በጣም ስለቆየ በኢየሱስ ሆነ የሚለው ቃል በኢየሱስ ተገለጠ፣ በኢየሱስ ወደ መታየት መጣ ማለት ሲሆን፣ የተሰጠን ግን መቼ ነው ማለት ነው። ጢሞቴዎስ መጽሐፍ በጢሞቴዎስ መልእክት ምን ተብሎ ተጽፏል? ዓለም ሳይፈጠር አስቀድሞ፣ ይህ አሁን የዳንበት ጸጋ ዓለም ሳይፈጠር አስቀድሞ በክርስቶስ ኢየሱስ ተሰጠን። መቼን የሰጠን? ዓለም ሳይፈጠር አስቀድሞ በክርስቶስ ኢየሱስ ተሰጥቶናል። ለዚህ የተሰጠን በዘላለም ውስጥ ነው። ጸጋ ይቀድማል ሕግን ግን ያ ጸጋ ሲመጣ እንድንቀበለው አንድ ነገር ያስፈልጋል። ጸጋው ሲመጣ እንድንቀበለው ኃጢአተኛ መሆናችንን ማወቅ ያስፈልጋል። እና በምን እንወቅ ኃጢአተኛ መሆናችን? ሮሚያ አምስት ሕግ የገባበት ምክንያት ኃጢአት ብዙ መሆኑ ይታወቅ ዘንድ ኃጢአት ብዙ መሆኑ ይታወቅ ዘንድ ሕግ ተሰጠ። ስለዚህ የጸጋ ተስፋ በአብርሃም የተነገረ የአዲስ ኪዳን ወይም ወንጌል ህግን ይቀድማል። እስራኤል አሁን የሆነ ኪዳን ተሰጣቸው። የህግ ኪዳን ሲሰጣቸው በቃ ኪዳኔ ብለው ሙጭጭ አሉ። እንደሱ አይደለም። ለአሕዛብ ብቻ አይደለም ኪዳኑ፣ የዘላለም ተስፋ ብቻ አይደለም፣ እናንተንም ይመለከታል። ግን ከእናንተ ጋር የምገባው ኪዳን አዲሱ ኪዳን ከግብጽ አገር በወጣችሁ ጊዜ እንደገባችሁት ያለ ኪዳን አይደለም። ሕጌን በልቦናችሁ እጽፈዋለሁ። ምን ማለት ነው? እሱ በዓለ ሃምሳ ሕጌን በልቦናችሁ እጽፈዋለሁ። ሌላ ትርጉም የለውም። እሺ፣ የመንፈስ ቅዱስ መውረድ ማለት የመንፈስ ቅዱስ መምጣት። ሕግ የሚለው የእግዚአብሔር ህይወቱ ማለት የእግዚአብሔር ህይወት ስርዓት ማለት የእግዚአብሔር ህይወት ማለት የእግዚአብሔር ኑሮ የእግዚአብሔር ዘይቤ ማለት ነው። ህጉ ያን የእግዚአብሔር ማንነት ነው። ህጉ ብቃቱ ነው። ህጉ እና ምናለ ግን በልቦናቸው ጽፋለው። ያ ማለት እግዚአብሔር እስክሪብቶ ይዞ ደምቅዳ ደም መልሳችን ላይ አይጽፍም። ምንድነው? ነው መንፈስ ቅዱስ ያን የአምላክን ህግ መጠበቅ የሚያስችል አቅም ያለው ህይወቱን መኖር የሚያስችለው የእግዚአብሔር መንፈስ ይመጣና በእነሱ ውስጥ ይገባል። ከዛ በኋላ አርግና ታርግ የሚላቸው ህጉ ሳይሆን ማን ነው? በመንፈስ የሚመሩ እነዚህ የማን ልጆች ናቸው? የእግዚአብሔር ልጆች። ያ ማለት ነው። እና እስራኤል ከዚህ ኪዳን ውጭ አይደለም። ከዚህ ኪዳን ውጭ አይደለም። አዲሱ ኪዳን ውስጥ ይገባሉ፣ ይካተታሉ። እና የዕብራውያን መጽሐፍ ትልቁ ትልቁ የዕብራውያን መጽሐፍ የጻፈበት ምክንያት ምንድን ነው? ራሱ የተጻፈው ለዕብራውያን ሰዎች ነው። ዕብራውያን ማለት ምኖች ናቸው? አይሁዶች ናቸው። በሙሉ እስራኤላዊ ናቸው በወንጌል አምኖ ቸርች ውስጥ የመጡ አይሁዶች ናቸው። እና የዕብራያን መጽሐፍ ዋና ሃሳቡ ምንድን ነው? የያዛችሁት ኪዳን ብሎ ኪዳን የያዛችሁት ሊቀ ካህናት እዛ በቁሙ ልብስ ለብሶ የቆመው ሰውዬ፣ የምታዩት ቤተ መቅደስ፣ ወደፊት እንሰዋለን ብላችሁ የምታስቡት የእንስሳቶች መስዋዕት፣ ራሱ የምትመኩበት ሙሴ፣ ታቦቱ የመቅደሱ አገልግሎት ሁሉም ነገር አይጠቅምም፣ ተሽሯል፣ ቀርቷል። እነዚህ ሁሉ ነገሮች ሙሴም፣ መቅደሱም፣ ታቦቱም፣ መስዋዕቱንም በኢየሱስ ተተክተዋል። ኢየሱስ ሁሉንም ሆኗል ነው የዕብራውያን መልእክት ሙሉ አንብባችሁ ውስጥ ጨርሶ አይሁዳዊ ሆነ ሰው አንብቦ ሲጨርሰው ሚናድደው ሁሉንም ኢየሱስ ወስዶታል ስለሚባል። ሰንበት ኢየሱስ ነው። ምራፍ አራት ላይ እናንተ በመላእክት ነው የተሰጠው የኛ ሕግ ምትሉ ኢየሱስ ከመላእክት አብዝቶ ይበልጣል። ምራፍ አንድ ላይ ምዕራፍ ሁለት ላይ እስራኤል አይነን እስራኤል አይነን፣ እስራኤል ህዝብ ነን ትላላችሁ፣ እግዚአብሔር ግን ከህዝብ ያለፈ ቤተሰብ መስርተዋል። ያ ተውት። ሙሴ ሙሴ ነው የምትሉት፣ ምዕራፍ ሶስት ላይ ከሙሴ የሚበ ሙሴ ባሪያ ነው፣ ኢየሱስ ልጅ ነው። ሰንበት ሰንበት ቅዳሜ፣ ኢየሱስ ሰንበት ነው። ምዕራፍ አራት፣ ምዕራፍ አምስት፣ ካህን ካህን፣ ኢየሱስን የሚበልጥ ማን ነው? ከአሮን ከምናም የሚበልጥ ካህን ኢየሱስን እስከ መጨረሻው ስትሄዱ ኢየሱስ ይበልጣል፣ ኢየሱስ ይበልጣል። የዕብራን መልእክት አሳብ ኢየሱስ ከኦሪስ ስርዓቶች እና ወጎች፣ ልማዶች፣ ህጎች፣ ትምህርቶች ይበልጣል እና አዲሱ ኪዳንስ ግቡን ያ ቀርቷል። እዛ ውስጥ አትንፈራፈሩ። ቸርችም እየመጣችሁ ምኩራብም አይሆንም። ሊቀ ካህኔ ኢየሱስ ብለ ሊቀ ካህኔ ብለ ሄደ መሳለም አይሆንም። ሁለት ቦታ አይቻልም። ጓዝ ጠቅልላችሁ ውጡ የሚል ነው ልክ። ቆላሲያስ ኢየሱስ በቂ ነው። አሁን የቆላሲስ መልእክት ለአሕዛብ ቸርች ነው የተጻፈው። ጠቅላላ መልእክቱ ግን ኢየሱስ ይበልጣል ሳይሆን ኢየሱስ በቂ ነው። ኢየሱስ በቂ ነው። ጂዘስ ክራይስ ኦል ሰፊሽንት ነው። እሱ ኦል ሰፊሸንት ነው። በሁሉ አቅጣጫ ሙሉ እንትን ነው። ምንድን ነው? በቂ ነው። ሁሉንም የሰው መንፈስ፣ ነፍስ፣ ስጋ ክፍተት ይሞላል። ኦል ሰፊሽንት ነው ኢየሱስ ነው። ቆላሲስ ለምን አሕዛቦች ችግራቸው ኢየሱስ ያንሳል የሚል አይደለም። ወይም ሌላ የሚበልጥባቸው ምርጥ ሃይማኖት የላቸውም፣ በታላቅ ነቢይ የተሰጠ ሃይማኖትና መስዋዕት የላቸውም። እና ኢየሱስ ይበልጣል ብለን እነሱን ማስረዳት ያስፈል ከኢየሱስ የሚበልጥባቸው የለ። የእነሱ ችግር ምንድን ነው? ይቺ የመሬቷ ነገር ትስባቸውና ነቢዩም ተወርሳለ ነው፣ ህዝቡም ወርሳለው ነው ጸላዩም፣ ዛሬ ትቦድሳላችሁ ነው፣ ህዝቡም እቦድሳለሁ ነው። ትከናወናላችሁ ነው፣ እከናወናለሁ ነው። ታድጋለ ነው። ሲል ጳውሎስ ኖ ኖ ኖ፣ ጂሰስ ራሱ ማለት ነው። ጂሰስ ክራይስት ኢዝ ኦል ሰፊሽንት። በቃ እሱ አላችሁ፣ ሶ ሁሉም አላችሁ። ትቦድሳለ ስላል አትቦድስም፣ ኢየሱስ በቂ ነው። ከዛስ እሱ ኦል ሰፊሽንት ስለሆነ የቀረው ነገር ሁሉ ስትማር ይሆናል፣ ስትሰራ ይሆናል፣ ስትታትር ይሆናል፣ ስትሮጥ ይሆናል። ይሳካል፣ ከጠበቀው በላይ ይረዳሃል። ለምን? ክራይስት ኢዝ ኦል ሰፊሽንት እና ቸርች ውስጥ ከክርስቶስ ተጨማሪ ነገር ፍለጋ ትምጡ። ክርስቶስ በቂ ነው። በምናን የተቀባቀ ማባቢ አይዙ። ኔክስት ር እንዳሁኑ አይሆንም። ኔክስት ርም ዘሴም አይደል ለዛ 2013 ላይ ሆኖ ሰው ለ2014 ተንብዋል። 2014 ፒስፉል ነው ምንም በቃ ምናን ኢትዮጵያ ሰላም ትሆናለች፣ ጠላቶቿ አይመታል። 2014 አገሩ አበደ፣ ይባስ አበደ አልኩ። ግን ጥሩ ነው በወቅቱ ሰው ግን በምኞት ተስፋ በማድረግ ምናምን ኖሯል አልኖርም ይኖራል አጠገቡ ሰው እያለቀ ሳይታወቀው ያለፈው በዛ ተስፋ ያ እንደዚህ እንደዚህ ይኖራል። ግን ቆላሲ የአሕዛብ ቸርቾ ችግር በአጠቃላይ ይሄ ነው። ስለዚህ ለኛ የሚሰጠን ትምህርት ምንድነው? ክርስቶስ ከሁሉ ይበልጣል የሚል ትምህርት የዕብራውያን ትምህርት አይደለም እሱ ላልገባው ክርስቲያን ነው የምንሰብከው። ለእኛ ለኛ ክርስቶስ በቂ ነው የሚል ለጥርት ላለ ሃይማኖት ላላቸው ባገራውንዳቸው ደስ የሚል አባታቸው አብርሃም ለሆነ የይስሐቅና የያዕቆብ ዝርያ ላላቸው የንጉስ ዳዊት ግንድ ያለው ቤተሰብ የመቅደስ ስርዓት የሕግ ቃላት ነቢያቶች የነበሯቸው የብሉይ ኪዳን መጽሐፍ ለነሱ የተጻፉላቸው ሰዎችን ግን የምትነግረው ዕብራውያንን ጽፈ ነው። ቢሆንም ይሄ ሁሉ አላችሁ፣ ግን ክርስቶስ ከሁሉ ይበልጣል። ከሁሉ ይበልጣል ክርስቶስና በክርስቶስ የመጣ